አቂላና ጵርስቅላ ያስተማሩት ማን ነው? አጵሎስም አቂላና ጵርስቅላ ያስተማሩት ነበር። አንደበተ ርቱዕ እና በቅዱሳት መጻሕፍት ኃያል በመሆን የሚታወቀው የእስክንድርያ አይሁዳዊ ነበር። ምንም እንኳን የብሉይ ኪዳን ጠንካራ ዕውቀት ቢኖረውም ስለ ክርስትና እምነት ያለው ግንዛቤ ሙሉ በሙሉ አልነበረም። ስለ ዮሐንስ ጥምቀት ብቻ ነው የሚያውቀውና የኢየሱስ ክርስቶስን መልእክት ገና አልተረዳም። አጵሎስም ወደ ኤፌሶን በመጣ ጊዜ በምኩራብ ውስጥ በድፍረት ይናገር ጀመር። ስብከቱ ብዙዎችን ያስደነቀ ነገር ግን ትምህርቱ ሙሉ ወንጌል እንደሌለው ግልጽ ሆነ። ከሐዋርያው ጳውሎስ ጋር በቅርበት ይሠሩ የነበሩት አቂላና ጵርስቅላ የተባሉ የክርስቲያን ባልና ሚስት ሲናገር ሰሙ። በደግነት ወደ ጎን ወስደው የእግዚአብሔርን መንገድ በትክክል ገለጹለት። ይህ ወቅት በአጵሎስ መንፈሳዊ ጉዞ እና አገልግሎት ውስጥ ትልቅ ቦታ ነበረው። አቂላ እና ጵርስቅላ አላሳፈሩት ወይም በአደባባይ አላረሙትም፣ ነገር ግን በግላቸው ደቀ መዛሙርት ለማድረግ መረጡ። የእነሱ ምክር አጵሎስ የበለጠ ውጤታማ የወንጌል ሰባኪ እንዲሆን ረድቶታል። በኋላም በአካይያ በተለይም በቆሮንቶስ አማኞች መካከል ከፍተኛ ተጽዕኖ አሳደረ። አጵሎስ ትክክለኛ መመሪያ ከተቀበለ በኋላ በቀደመችው ቤተ ክርስቲያን ውስጥ ቁልፍ ሰው ሆነ። ከጊዜ በኋላ ጳውሎስ እሱን ከራሱና ከጴጥሮስ ጋር በማወዳደር ከፍተኛ ተጽዕኖ ካደረባቸው የክርስቲያን አስተማሪዎች አንዱ እንደሆነ ተናግሯል። ይህ የሚያሳየው የአቂላና የጵርስቅላ ሚና የጥንቷ ቤተ የክርስቲያን መሪዎችን በማጠናከር ረገድ ምን ያህል አስፈላጊ እንደነበር ያሳያል። የእነርሱ ምሳሌነት ሌሎች በእምነት እንዲያድጉ በመርዳት የዋህ እርማትና ደቀ መዝሙር መሆን ያለውን ጠቀሜታ ጎላ አድርጎ ያሳያል።